ይቺ ሴት አንድ ትልቅ ታሪክ ያላት ሴት ናት። ታሪኳ የሐዘን ታሪክ ነው፣ የመከራ ታሪክ ነው። ሴቲቱ እንደ ማንኛውም የዚያ ዘመን ሴቶች ባላግብታ ልጆች ወልዳ ትዳር ይዛ ጥሩ ህይወት መኖር የምትፈልግ ሴት ነበረች። ግን ሴቲቱ የመጀመሪያ ባሏን ባገባችበት ዕለት የሰርጓ ዕለት ባሏ ማታውኑ ሞተባት። እና ሐዘኗም ከባድ ነው የሚሆነው። ሰዎቹም እንዲያዝናሉ፣ ይደነግጣሉ። ለሰርግ የተሰራ ድንኳን ለለቅሶ ሲሆን ማለት ነው። እና እቺ ሴት ሰው ናት፣ እንዲህ ያለ ከባድ ሐዘን ገጠማት። እሷ ብቻ አይደለም፣ ዘመዶቿም፣ የሙሽራውም ዘመዶች ሐዘናቸው ጥልቅ ነው የሚሆነው። ግን ተጽናኑ፣ ሰዎች ናቸውና ተጽናኑ። በስርዓቱ መሰረት ደግሞ ዘጌታ ሁለተኛ ባል አገባች። ሁለተኛ ባል አግብታ ድንጋጤው አላት አሁንም ተስፋ የምታደርገው ሌላ ሕይወት እንደገና እየጀመረች ነው። አሁንም ግን ያገባችው ዕለት አሁንም ሁለተኛው ባሏ አቦት አሁን ከዚህ በኋላ ሦስት አራት እያልኳል ንግሯችሁ ሴቲቱ በአጠቃላይ በዚህ መንገድ አምስት ባሎች አገባች፣ አምስቱም ሞቱባት። አሁን ይቺ ሴት አምስት ስትደርስ ዝም ብላ እያገባች የሚሞቱባት እያገባች የሚሞቱባት ይመስላችኋል? እንደዚያ ሊሆን አይችላል። በሕይወቷ ውስጥ ምን አይነት ውጣ ወረድ እንዳለፈ እንግዲህ ተመልከቱ። ቢያንስ ሁለት ከሞተ በኋላ ሶስተኛውም ከማግባቷ በፊት የምታገባው ባል እንዳይሞትባት መድኃኒት ፍለጋ ትሄዳለቻት አትል ግልጽ ነገር ማንኛችንም ቢገጥመን ልናደርገው የምንችለው ነገር አይደለም። ግን ተመልከቱ፣ የምታስደርጋቸው መድኃኒቶች፣ የምታገኛቸው ብልሃቶች ታገኛቸው መፍትሄዎች ሁሉ ግን ለሕይወቷ መፍትሄ ሳይሆኗት ቀሩ። እና ከዚያ በኋላ ግን አንድ ነገር ታሰባል። ምናልባት በአንድ ቤት መኖራችን ይሆናል ባሎቹን የሚገላቸው አለች እና ከአንድ ወንድ ጋር ፈቃዷን ሊፈጽምላት፣ ፈቃዱን ልትፈጽምለት ተስማማች። ስድስተኛ ወንድ ግን ደግሞ ባሌ ነው ላትን ሚስቴናት ላይ ድብቅ ምስጢር ሕይወት ገባች እና በዚህ ሕይወት ስትኖር ክርስቲያኖች ተመልከቱ፣ አሁን በቀትር ነው ታሪኩ ሳነብላችሁ። ውሃ ልትቀዳ የሄደችው በእስራኤል ባህል በቀትር ውሃ አይቀዳም፣ ልክ እንደ ኢትዮጵያ ባህል። ይቺ ሴት ግን በቀትር ሰዓት ማንም ሰው ውሃ ለሚቀዳ በማይወጣበት ሰዓት ነው የወጣችው። ለምን? በእስራኤል ትውፊት መሰረት ቀትር ውሃ የቀትር ሰዓት የውሻ ሰዓት ይባላል። ውሻ ሲጠማው እያለ ከለከ ምላሱን አውጥቶ ሄዶ ውሃ ጨለፍ ጨለፍ አድርጎ ጠጥቶ ስለሚመጣ ለመቀጠል ልትቀዳ የሄደች ሴት እንደ ውሻ ነው የምትቆጠው። ብላሽ ለምን እቺ ሴት ታዲያ በቀትር ሄደች ብትሉ አምስት ባሎች ሞተውባታል። ጉዳቷ በላይ ደግሞ ሰው ተጨማሪ ጉዳት ሆነባት። ምን እቺ አምስት ወንድ የገደለች እያል አያችሁ፣ ስለች፣ ካገኙት ይጠቃቀሱባታል፣ ሊሰድቧት ይችላሉ። ሌላም ነገር ሊገጥማት ይችላል። ከመሰቀቋ የተነሳ በሰው ሰዓት ውሃ መቅዳት ትታ በውሻ ሰዓት በቀትር ውሃ ልትቀዳ ይሄደች። ለምን ህይወቷ ስለተመሰቃቀለ ግርማል አሁን ብዙ ሰው ሊኖር ይችላል ከኛ ውስጥ ብዙ ጭንቅ ያለበት በሕይወታችን ፈተና ያለብን ብዙም ያለበት ይኖራል ጥቂትም ያለበት እንኖራለን እና እንደየገጠመን መከራ ደግሞ እንጨነቃለን መፍትሄ የመሰለ ሁሉ እንሄዳለን ሰው ጨንቆታዬ ሲጨንቀው እኮ ጥፋት መሆኑን እያወቀ ጠንቋይ ቤት እንኳን ይሄዳል ለምን ይመስላችኋል አሁን ይቺ ሴት የተጠማችው ነገር አለ ህይወትን ተጠምታለች የተስተካከለ ኑሮ የተስተካከለ ትዳ ከሰው ጋር ወጥታ መግባት መጠቋቆሚያ መሳቂያ መሳለቂያ አለመሆንን ትሻለች። ግን በየት ታገኘው? ክርስቲያኖች አስተውሉ። የእኛ ዘመን የጭንቅ ዘመን ነው። እንደ ሀገር ጭንቅ ላይ ና ያለ ነው። እንደ ቤተ ክርስቲያን ጭንቅ ላይ ና ያለ ነው። እንደ ክርስቲያን እንደ ግለሰብ እንኳን ጭንቅ ላይ ና ያለ ነው። ኑሮ ያስጨነቀው ሰው እጅግ ብዙ ነው። ቀን ከአንድ ጊዜ በላይ የማይበላው ብዙ ሰው ነው። ለልጆቹ የሚሰጠው ትምህርት ቤት የሚያጠቅ ሰው ያጣ ብዙ ሰው ነው። ይህ የብዙ ቤተሰብ ህይወት ነው። ወጥቶ ለይቶለት ከሚለምነው ውጪ ጓዳ የሸፈነው ጭንቅና መከራ ብዙ ነው። በእውነት በትዳሩ ጭንቅ ያለበት አለ፣ በስራው ጭንቅ ያለበት አለ። አሁን ሰው እኮ መንገድ ወጥቶ መግባት ጭንቅ ሆኗል፣ እና የማይታሰብ ነገር በማይታሰብ ሰዓት ወደ ማይታሰብ ቦታ ሊወስደን ይችላል። ልክ እንደ ጊዜ በቀትር በውሻ ሰዓት ያወጣት የህይወት ጭንቅ መሆን ብዙ ልንጨነቅ የሚያስጨንቀን ነገር ሊገጥመን ይችላል። ምንድን ነው ማድረግ ያለብን? ነግሬያቸዋለሁ። ይች ሴት ዝም ብላ አይደለም አምስት ባል የደረሰችው ግን የወሰደቻቸው የወጣቸው፣ የወረደችባቸው፣ ገንዘቧን ጉልበቷን ያባከነችባቸው ሁሉ አንዱም እውነተኛ መፍትሄ አልሆናትም። ህይወቷን ሊያስተካክል ትዳሯን ሊያቃና የምትጠማውን የህይወት ጥም ሊያረካ የሚችል አንድም ነገር አላገኘችም እና ተስፋ ቆርጣ ቤቷን ዘግታ ከሰው ተለይታ ቁጭ ብላ፣ ወደ ግድ ወደሚያደርጋት ወደ ውሃ መቅዳት ደግሞ ማንም ሰው በሌለበት ሰው ውሃ ሊቀዳ የሚወጡ ሴቶች በማይገኙበት በቀትር ጊዜ በጭልታ ቀስ ብላ ወርዳ ባለችበት፣ ደቀ መዛሙርቱን ምግብ ሊገዙ ወደ ከተማ ሲሄዱ፣ የሁላችን ጭንቅ የሚያውቅ መድኃኔ ዓለም ክርስቶስ ብቻውን ሴቲቱ ውሃ ልትቀዳ ወደ ሄደችበት ጉድጓድ ሄደ። ሲሄድ ምን የሚሰማት ይመስላቸዋል? ክርስቲያኖች ሰው ሸሽታ ነው፣ በቀትር ሄደችው ሴቶችን ሸሽታ ስትሄድ ወንድ ሲመጣባት ምን የሚሰማት ይመስላቸዋል? ከዛ ደግሞ አነጋገሯ ላይ በኋላ እንደሰማችሁት አለባበሱን ስታየው በኋላ አነጋገሩን ስትሰማው አይሁዳዊ ነው፣ እሷ ደግሞ ሳምራዊት ናት። አይሁድና ሳምራውያን ደግሞ አይተባበሩም ይላል በወንጌላዊ አለዝቦ ሲናገረው ነው እንጂ በጣም ይጠላላሉ። እና እንግዲህ ገላአድ ዛ አሕዛብ ሁሉ ይለዋል ወደዛ ወደ ላይ ያለውን ከዚህ ሁሉ ጋር ድንበርተኞች ስለሆኑ ይጨነቃሉ። እንደ አሕዛብ ነው የሚቆጥሯቸው አይሁድ እስራኤልን፣ እነዚህን ሰማርያውያን እንደ አሕዛብ ነው የሚቆጥሯቸው እንደ ወገኖቻቸው አይቆጥሯቸው። ያንድ የአይቆብ ልጆች እኮ ናቸው። የዚህ ጉድጓድ ባለቤት የአይቆብ ልጆች ናቸው። የያይቆብ አስራ ሁለቱ ነገድ እስራኤል ወረደ፣ አስሩ በዚች በሰማራ ይኖራሉ፣ ሁለቱ በይሁዳ ሌላ ታሪክ የላቸው። ግን እንደ ጠላት አንዱ አንዱን እንደ አሕዛብ ያየዋል። እንግዲህ ሳምራዊቷ ከሳምራውያን ተደብቃ ነው የሄደችው ከሳምራውያን ሸሽታም ሄደች። አይሁዳዊ ሲመጣበት ደግሞ ምን ያህል ያስጨንቃታል፣ ምን ያህል ፍርሃትና ድንጋጤ ያድርባታል የሚለው መገመት ይቻላል። ጌታ ግን መፍቀሬ ሰብእ መድኃኔ ዓለም ክርስቶስ ሰው ሁሉ በሰውነቱ የሚወድ ጌታ ቀስ ብሎ ሄዶ እንደ ትቢተኛ አይሁድ ሳይሆን እንደ ተቸገረ አንድ ተራ ሰው በትህትና ቃል አንቺ ሴት እባክሽ ውሃ አጠጭኝ አላት እና በነገራችን ላይ እንደ አሕዛብ ስለሚቆጥሯቸው እስራኤል ከአሕዛብ ጋር መብላት መጠጣት፣ ከነሱ መብል መጠጥ ስለማይቀበሉ ያን መሻር እንደማይገባ ስለሚያውቁ ሳምራውያን ራሳቸው ቢለምኑ እንኳን አይሁድ አይቀበሏቸው እና አሁን ጌታ ግን ለመናት። ተመልከቱ፣ እባክሽን ውሃ ጠጪ ሲላት፣ እሷ ገልብጣ ሕጉን ባህሉን ትውፊቱን ሽሮ እንዴት ይጠይቀኛል ብላ እንዲህ አይነት ጥያቄ ያቀረ አንተ አይሁዳዊ ወንድ ስትሆን ሳምራዊ ሴት ከመሆን ከኔ ውሃ ልትጠጣ ለም ትጠይቀኛለህ? በዚህ ጊዜ ነው ጌታ የእግዚአብሔርን ስጦታና ውሃ ጠጭኝ ብሎ የሚጠይቅሽ ማን መሆኑን ብታውቂስ ኖሮ አንቺ ደግሞ ትጠይቂው ነበርሽ፣ የህይወትንም ውሃ ይሰጥሽ ነበር አላት። ይቺ ሴት የተቸገረችው የህይወት ውሃ ነው። ትዳር አልጸናላት አሁን በብዙ ቤት ውስጥ የህይወት ውሃ ጥማት ችግር አለ። በትዳሩ ችግር ውስጥ የሚጠማ ሰው አለ። በስራ ውስጥ የኑሮ ጥማት አለ። የሰላም ጥማት፣ የፍቅር፣ የአንድነት ጥማት፣ በአጠቃላይ የህይወት ጥማት ጭንቅ ውስጥ ነው ያለ ነው። ለዚህ ነው ጌታ ምን አላት። ውሃ የተፈጥሮ ውሃ ልትቀዳ የመጣችውን ብታውቂ የህይወትን ውሃ ይሰጥሽ ነበር። ዛሬ የህይወትን ውሃ አንፈልግም እኛ ፈልጋለን በእውነት ጭንቃችን የት ላይ ነው ማሳረፍ ያለብን ህይወታችን እንዴት ነው የሚስተካከለው ና ይቺ ሴት የህይወት ውሃ ይሰጥሽ ነበር ሲላት የህይወትን ውሃ ስትፈልግ ነው የኖረችው ግን አልገባትም እሷ የመሰላት ምን የተለየ ውሃ ስለሆነ በውስጧ ደግሞ አንድ ትምክህት አለ ያ ትምክህት ምንድን ነው ሳምራውያን የሚመኩበት አባታቸው ያዕቆብ ነው ለዚህ ነው እንዴ አንተ ይሄ ጉድጓድ እንኳን ራሱ ጥልቅ ነው። ከዚህ ቀርተ መስጠት አይቻልህም። በእውኑ አንተ ከአባታችን ከያይቆብ ትበልጣለህን? አለችው ጌታ የያይቆብ ምኑ ነው አምላኩ ነው ፈጣሪው ነው። ችሴትም ማን እንደሆነ፣ ለዚያ ነው ጌታ ውሃ ጠጭኝ ብሎ የሚጠይቅሽ ማን መሆኑንስ ብታውቂ ስለማታቂ ነው መፍትሄሽ ማን ጋር እንዳለ አታቂ። ብታውቂ ኖሮ ትጠይቂው ነበር የህይወት ውሃ። ማን አንተ ከያይቆብ ትበልጣለህ? አለችው ግን አይገርማችሁም ጌታ አሁን እኛ እንኳን አንዱ ኮ መጥቶ አሁን እኔ አሁን አንተ ከግል ትበልጣለህ ቢለኝ ምን ምን የሚሰማኝ ይመስላችኋል? ጌታ አምላክ ነው ፈጣሪ ነው የሁሉ ሰጪ የሁሉ መገኛ ነው። በባህሪው ሕይወት እሱ ነው። ከያዕቆብ ትበልጣለህን ሲባል አልበልጥም ብሎ አልተናገረም። አይገርማችሁም? የእኛ ትሁት መድኃኔ ዓለም ክርስቶስ አልበልጥም አላላትም፣ ግን እበልጣለሁም ብሎ አልተናገረም። ጌታ በሁሉ ነገሩ መምህር፣ እንደ ጌታ ያለ ትሁት የለም በሁሉ ነገሩ። ስለዚህ ከፈጠረው ጋር አነጻጽራ ስትናገር እሱማ ፍጡሬ ነው አላላትም። ፈሪሳውያን ራሱ አብርሃም ሳይወለድ እኔ አለሁ ነው ያላቸው እንጂ ለፈሪሳውያን ከአብርሃም በላይ ነኝ አላላቸው። ለዚህ ነው ድንጋይ አንስተው ሊወግሩት ከአብርሃም በፊት አለው ስላላቸው መሸከም ስለማይችሉ ፈጣሪው ነኝ አላላቸው። እንዴ የአብዳሏ አይችሉትም። ይሄን ነገር ከእሱ ትበልጣለህ ወይ ነው ያለችው። የሚመልሷ ያላት ከያዕቆብ ስለመብለጡ ፈጣሪው ስለመሆኑ አይደለም ያላት፣ አንድ ነገር ነው ያ ያዕቆብ ውሃውን አልፈጠረውም ጉድጓዱን ነው የቆፈረው እና ጉድጓድ ከቆፈረ ጋር ታነጻጽረዋለች እንዴ ውሃ በባህሩ የፈጠረውን አምላክ እኛ ጌታ ምን አላት ከዚህ ውሃ የሚጠጡ ሁሉ እንደገና ይጠጡ ዘንድ ይጠማሉ ይህን ቀላል ነገር ነው የመለሰላት ለአቅሟ የሚሆን እኔ ከምሰጠው ውሃ የሚጠጡ ግን አላት እንደገና ይጠጡ ዘንድ አይጠሙም ለዘላለም በሆዳቸው የሚፈልቅ የዘላለም ሕይወት ውሃ ተመልከቱ መጀመሪያ የሕይወት ውሃ ይሰጥሽ ነበር አላት። አሁን ደግሞ ምን አላት? ከሕይወት ውሃ ላይ አንድ ቃል ጨመረበት። የዘላለም የሕይወት ውሃ ሆኖ ከሆዱ ምን ይሆናል? ይፈልቃል። የሕይወት ውሃ ብቻ አይደለም የዘላለም ሕይወት ጭምር ሕይወቱ ራሱ የዘላለም ሕይወት ነው እና አሁንም ይህን ስላት አሁንም ገና አልተረዳችም። ግን በቀትር በውሻ ሰዓት የመጣችው ጭንቆኖባት ውሃ ነውና ይሄ ውሃ ያጓጓልና ጌታ ሆይ እንዳልጠማ ውሃም ልቀዳ ዳግመኛ ወደዚህ ጉድጓድ እንዳልመጣ። ቤቷን ዘግታ ቆጭ ልትልኮ ነው። እባክ ይህን የምትልን ውሃ ስጠኝ አለችው። ይህን ውሃ ስጠኝ። ይህን ጥያቄ ለመጠየቅ ያብቃን። ስትጸልዩ እንዲህ በሉት፣ ክርስቶስን በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ፣ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለእኔም ስጠኝ። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ ይሄን የችግር የጭንቅ መገላገያን ሁሉ ውሃ እባክ ጌታው ይሆን ውሃ ስጠኝ። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች በምድር ላይ ተመልከቱ። በምድር ላይ ሕይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ሕይወት የሚያስገባ ውሃ በሕይወታችን ስን ስንቀዳ ነው። ንገራቸው። አልስተካከል ያለን ያን ውሃ ስራ አልቀዳ ነው ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል? ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የሕይወት ጥሙ የረካው። ውስኪ ቤጠጣ አይለቀውም። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ውሃ እስካልቀዳ ድረስ አይረካም። ነገር ስልጣን የቀዱ ሰዎች ይረኩ አረኩ? ፍልስፍና የቀዱ ሰዎች አረኩ? ለዚህ ብታውቅ ብታውቂ፣ ያለ ብዙዎቻችን አናውቅ የሚመስለን። አይ ለዚህ ህይወት የሚመቸው ይሄ ነው የሚል ሰው አለ። ለዚህ ነገር የሚመቸው እንትን ነው። ለዚህ አይምሰልህ፣ ብታውቅ ኑሮ የህይወቱን ውሃ የምትቀዳው እዚህ ነበር። ወዳጅ፣ አሁን ብዙ ወጣቶች ራስን ወደ ማጥፋት እየሄዱ ነው። ለምን ይመስላችኋል? የህይወቱ ውሃ ተጠምተው ባዶነት ይሰማቸዋል። ቤተሰብ የታስመቸ እየመሰለው ገና ከልጅነቱ ስልክ ይሰጣል፣ ታብሌት ይሰጣል፣ ላፕቶፕ ይሰጣል። አይኑን ተክሎ ቤቱን ዘግቶ ሌላ ዓለም ቨርቹዋል ወርልድ ውስጥ ይገባል። ከእውነተኛው ዓለም ይጣላል። ሕይወትን ይጠማል፣ አይረካም። ሀብቱ አይመልስለትም፣ መኪናው አይመልስለት፣ ምንም ባዶነት ይሰማዋል። እየተጠማ ነፍሱን አሳልፎ ይሰጣል። ወንድሞቼ ልንገራችሁ፣ እህቶቼ፣ የሕይወት ውሃን የምንቀዳበት ቦታ እዚህ ነው። ክርስቲያኖች አይምሰላችሁ በሀብት የምንቀዳው ዓለምን በመዞር የሰለጠኑን ዓለም በማየት ሌሎቹ በሄዱበት በመሄድ ያደረጉትን በማድረግ ውድ ምግብ በመብላት ውድ ልብስ በመልበስ ሕይወት አይቃናም። ልንገራችሁ፣ እዩዋቸው፣ ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸው። ምክንያቱም ሀብት ብሎ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ብሎ አላቸው። ሕይወታቸው ግን አይረካም። ባዶ ናቸው፣ ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ፣ ቤተ ክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡም። ግን የሞላላቸው ሰዎች የሚጠጡት ሕይወታቸውን አያረካም። ይገርመኛል። የሚበሉት ሕይወታቸውን አያረካም። የሚያመሹበት የመዝናኛ ቦታ ሕይወታቸውን አያረካም። ለጭንቀታቸው ለመገላገል ውድ ገንዘብ ከፍለው ሊያዘፍሩ ይችላሉ፣ ናይት ግን በፍጹም ህይወታቸው እርካታ የለው። ራስ ምታት ጨምረው ነው የሚመጡት። ስካር ጨምረው ነው የሚመጡት። ህመም ጨምረው ነው የሚሰጡት። ጭንቅ ነው ጨምረው የሚመጡት። ያደርጋሉ፣ መፍትሄ ፍለጋ ያደርጋሉ፣ ያደርጋሉ። ረፍት ይላሉ፣ ንዝናና ይላሉ፣ ቢሽዳር ይሄዳሉ፣ ራቁታቸውን ወንዝ ውስጥ ይዋኛል። ምንም ለህይወታቸው እርካታ የለም። ልንገራቸው ቢገባን የህይወታችን መልስ ያለው የህይወት ውሃ ያለው ቤተክርስቲያን ውስጥ፣ ሰላም ያለው የእግዚአብሔር ቃል ውስጥ ነው ቤተ መቅደስ ውስጥ ክርስቶስ ጋር ነው መፍትሄው ያለው። ግን ይንቁታል። እኛን አገልጋዮቹን እያዩ ይገርመኛል እኮ እንዲህ ክርስቶስን በአገልጋዮቹ ያዩታል። እና ቄሱን ሲያዩት ድካም እኮ ሊኖረው ይችላል ቄሱ፣ ምንም ችግር የለውም። ድካም፣ ስንፍና፣ ጉድለት፣ ውስስንነት ሞልቷል። ምንም ችግር የለውም። ቀናያችሁ አገልግሎት ውስጥ ግን የህይወታችን ቁልፍ እንዳለ አናውቀው። የምንንቀው ቄስ ውስጥ የምንንቃት ቤተ ክርስቲያን ውስጥ የምንንቀው የፕሮግራም መርዘም ውስጥ ሰለቸው ነገር ውስጥ አማራጭ አድርገን የማናየው ነገር ውስጥ ግን የህይወታችን ቁልፍ የሚፈታው የህይወት ውሃ እዛ አለ። ይቀርባቸዋል። እኛ ወደ ያዕቆብ ጉድጓድ ብቻ ነው የምሄደው በምንም ዓለም የየአካባቢያችን ጉድጓድ፣ የፍልስፍና ጉድጓድ፣ የሀብት ጉድጓድ የሚል ያ ህይወታችን አያረግም። ጊዜያዊ መፍትሄ ሊሰጠን ይችላል፣ ግን ህይወታችን አያስተካክልም። እና ለዚህ ነው ዝም ብሎ አይቀዳም ይሄ ውሃ እንዳልኳችሁ። ግን አሁን አብዛኛው ሰው ችግሩ ደግሞ ቤተ ክርስቲያን ሲመጣ መፍትሄ የሚፈልገው ልክ እንደዚህች ሴት ነው። ምን አለችው? ይህን ውሃ ስጠኝ፣ በቃ ሁለተኛ ውሃ ልቀዳ እንዳልመጣ አንዴ። እንደዚህ የሚሉ አሉ፣ እንዲሁ ይህንን በሽታዬ ንቅር አርጋችሁ ጣሉልኝ፣ እንዲህ ያለውን ችግር እንዲሁ ቢያላቀቀኝ እግዚአብሔር። ልክ ምትሃታዊ ማጂካል መፍትሄ የሚፈልጉ ሰዎች አሉ። እንደ ምትሀ ቤተ ክርስቲያን ውስጥ ምትሃታዊ መፍትሄ የለም። ክርስቲያኖች ክርስቲያናዊ መፍትሄ ና ያለው እውነታዊ መፍትሄ ና ያለው ማጂካል መፍትሄ የለም። ማጂክን የመስል የሆነ ነገር አንድ አሁን ገዳም ጠበል ወጣ ምናምን ሲባል ሁሉ ሰው ግር የሚለው ጠበል ሁለት ሺህ ዓመት አለ። በእኛ ሀገር አዲስ ነገር አይደለም። ማጥፋውስ በየለቱ አሉ። ብናምን ምንም ኡራኤል እዚህ የሚጎለው አንድ አቅቢያ የሚጎለው ምንም ነገር የለም። ግን ሰው ማጂካል መፍትሄ ነው የሚፈልገው። ዝም ብሎ የሆነ አባገሌ ጋር ሄዶ የደበቀው ሚስጥር ሁሉ እንደደበቀው፣ የያዘውን ወንጀል ሁሉ እንደከደነው ብቻ ማጂካል በሆነ መንገድ ድኖ መምጣት፣ እንደዚህ አይነት ድነት የለም። ቤተ ክርስቲያን ውስጥ ሰይጣን በማታለል የሚያደርገው ጊዜያዊ ፈውስና ጊዜያዊ ነገር ካልሆነ በቀር ማጂካል ካል ይሄ ምታታዊ የሆነ ቅጽበታዊ የሆነ ነገር የለም። በታምራት አይደረግም እያልኳቸው አይደለም። እንደዚህ ያለውን ፍላጎት ግን ክርስቶስ መልስ አይሰጠውም። አለ መንገድ አለው ህይወት የሚቀድማለው። ለዚያ ነው ይሄን ውሃ ስጠይ ስትለው፣ እንቺ አይደለም ያላት መጀመሪያ አለና፣ ጌታ ምን አላት? መጀመሪያ ባልሽን ጠርተሽ ነይ ከዛ ባጭሩ ልዘጋው። እሷ ልክኛ ዝግት አድርገን ግን መፍትሄን ብቻ መጥለፍ አድርገን መሄድ እንደምንፈልገው ምን አለች? ባል የለኝም አለችው። ጌታ ምን አላት? ባል የለኝም በማለትሽ መልካም ተናገርሽ። አምስት ባሎች ነበሩሽ፣ አሁን የሉም። አሁን ያለውም ባልሽ አይደለም አላት። ራሷ ፈቅዳ እንድትመጣ ቀስ እያደረገ ነው የረዳት። ክርስቲያኖች አስተውሉ፣ እንዴት እንደሚጨነቅልን አሁን። አስ በህሊና እንጓዝ ያቺ ሴት በዚያ ጭንቅ ውስጥ ድንገት ያገኘችው ሰው ነው፣ እየፈራች ያናገረችው ሰው። እንዴት እንደሚያግዛት ተመልከቱ፣ እንዴት ቀስ ብሎ፣ እንዴት እንደሚያቀርባት እና እንደዚህ ሲላት ደነገጠችና፣ አንተ ነቢይ እንደሆንህ አያለው። እኛ ብንሆን ኖሮ ባታቂ ነው እንጂ እኔ ስንት ነገር አውቃለሁ እንል ነበር። እንደው ጌታ ግን ምን ያህል ትሁት እንደሆነ ታውቃላችሁ። የፈለገ አይነት ግምት ብንሰጠው ዝም የሚቃወማቸው ጌታ የተቃወማቸው እንዲህነ ሲባል ለምሳሌ አሁን ተመልከቱ እሷ አይሁዳዊ ነው ያለችው አይሁድ ደግሞ ምን እንዳሉት ታውቃላችሁ አንተ ሳምራዊ እንደሆን ጋኔንም እንዳለ ብናውቃለን አሉት ይላል ታዲያ ይችንም አይደለውም አላላትም አይሁድም ሳምራዊ ነህ ሲሉት አይደለውም አላላት አይደለውም ያለው አንድ ነገር ብቻ ነው ጋኔን የለብኝም ምክንያቱም የአብ የባህሪ ልጅ ነዋ አይደለም እንዴ ይሄም ብቻ ከዚያ ውጭ እንዲህ ነህ ነቢይ ነህ አይሁዳዊ ነህ ከያይቆብ አትበልጥም የዮሴፍ ልጅ ነህ ቅድም እንደ ተማር ነው ይቺ እናቱ ማርያም አይደለችም? ማለት በእነሱ አነጋገር፣ ይቺ ድሃይቱ አይደለችም? ዝም የኛ ጌታ የኛ መድኃኒ ያለ እና ነቢይ እንደውን ካያለው ስትለው፣ አሁንም እና የኛ አይደለውም አደለም ያላት ወደ ጉዳዩ ነው ያመራ እና ምን አለችው? ነቢይ ነ ካለች በኋላ ራሷን ማዋደድ ፈለገች። ምን ብላ? እንዴ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባው ቦታ ኢየሩሳሌም ነው ትላላችሁ። አሁን ይቺ ሴት ተመልከቱ፣ ሰው ወደዛ ወደ ኢየሩሳሌም መሄዱ አልተዋጠላትም እና ምን አለች አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባ ቦታ ኢየሩሳሌም ነው ትላላችሁ ብላ ያ ቦታ የገሪዛን ተራራ ከኢየሩሳሌም የማያንስ የግድ ኢየሩሳሌም መሄድ ለምን ያስፈልጋል? ብላ የትምክህት ጥያቄ አመጣች እና ጌታ አሁንም አስተካከላት፣ መለሰላት። በእውነቱ ኢየሱስም እንዲህ አላት ይላል አንቺ ሴት፣ እመኚኝ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አለና ይሄ የሚፎካከሩበት የክፍፍሉ የልዩነቱ ጠፍቶ ሐዲስ ኪዳን ተመስርታ በመንፈስና በእውነት እግዚአብሔር የሚያመልኩበት ጊዜ እንደመጣ ነገራት ባጭሩ። እና ይህን ሲነግራት በኋላ ይህን ማለች ሴቲቱ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እሱ ሲመጣ ይነግረናል አለችው። የዚህ ጊዜ ነው ጌታ የምናገርሽ እኔ እሱ ነኝ አላት ይላል። ያን ጊዜ ሴቲቱ ባሎቿን ተደብቆ ይገልባት የነበረ በሷ→በእሷ ተጣብቆ የሚኖር አስማንዲዮስ የሚባል የጋኔን አይናት ለቋት ወጣና ተፈወሰ። እንስራ አንትታ ወደ ከተማ ወጣች። ኑ አለችና ህዝቡ ምን አለችው ያደረገኝ ያደረግኩትን ሁሉ የነገረኝን ሰውዩ እንጃ እሱ እንጂ እሱ ክርስቶስ ይሆንን አለቻቸው ይላል። መድኃኒታችን እንለዋለን ስንጠራ መድኃኒታችን አምላካችን አይደለም እንዴ? ግን በችግራችን ጊዜ መድኃኒታችን እሱ መሆኑን ልቡናችን በደንብ ሳይጠራጠር ካመን በዚያች ቅጽበት እንደዚች ሴት ሲበጠብጠን ከኖረ መንፈስ እንፈወሳለን። ትዳራችን ከረበሸው መንፈስ እንላቀቃለን። ስራችን፣ ህይወታችን ማንኛው እንፈወስ፣ መድኃኒቱ ክርስቶስ ነው። ሰዎች አይደለም። ማንም ሰው መድኃኒት አይደለም። ለዚያ ነው ነቢይ እንደሆንክ አያለው ስትለው በነቢይነት አትፈወስም። ነቢያ ስለማይፈውሱ አይደለም፣ በዚያ እምነቱ ግን ልትፈወሳት እምነቷ ክርስቶስ ጋር መድረስ ነበረበት። በነገራችን ላይ ይቺ ሴት ስሟ በእኛ ትውፊት አይታወቅም፣ በግሪኮች ግን ይታወቃል። የሚገርማችሁ ይቺ ሴት የህይወት ውሃ ከቀዳች በኋላ የዘላለም የሆዱ የሚፈልቅ የህይወት ውሃ ምንጭ ይሆናል ብሏት፣ አላደለም እንዴ? ቀዳች ክርስቶስን፣ ሰዎች መጡ፣ አመኑ፣ ይገርማል። ይቺ ሴት ግን ከተማ ወጥታ፣ ከዚያ በኋላ ግን የበዓል ሀምሳ ዓለት መንፈስ ቅዱስ ሲወርድ መንፈስ ቅዱስ ከወረደላቸው ሶስት ሺህ ሰዎች መካከል እህቶቿን ይዛ አምስት እህቶች ነበሯት። አምስት እህቶቿ ሁሉ በስም ይታወቃሉ። ፎኒቄ ነው የሚሏት ይችን ሴት። አምስት እህቶቿን ይዛ መንፈስ ቅዱስ ከወረደላቸው እና ገና ሐዋርያ ስርዓት ሰርተው የሴቶችን ማስተማር ከመከልከላቸው በፊት ዞራው ወንጌልን ካስተማሩ፣ በዚያው በሐዋርያ ዘመን ኔሮ ሮምን ያቃጠላትና ክርስቲያኖች ናቸው ለዚህ ምክንያት ብሎ ክርስቲያኖችን ያሳደደው በኔሮ ዘመን ሶስት አመት በሩም እስር ቤት ታስራ ማእት ታምራት አድርጋ እስር ቤቱን ቤተ ክርስቲያን አድርጋው ማእሶችን አስተምራ አጥምቃ ስንት ነገር አድርጋ ሁለት ወንዶች ልጆች ነበሯት ፎጢኖስና ዮሴፍ የሚባሉ ከሁለቱ ልጆቿ ከአምስት እህቶቿ ጋር የመጨረሻዋ ሰማዕት ሆና ያለፈችና የሕይወት ውሃ እንደተባለው ቀርታ ያን የሕይወት ውሃ ለብዙዎቹ ያዳረሰች ሴት ናት። በረከቷ በሁላችን ይደርብ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን።